የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታሪክ በመንፈሳዊም ሆነ በልማታዊ ተግባራት ዘመን ተሻጋሪ አሻራ ካስቀመጡ አባቶች መካከል ሁለተኛው የኢትዮጵያ ፓትርያርክ የሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ሚና በእጅጉ ጎልቶ ይነሳል። የብፁዕ አቡነ ቴዎፍሎስን ታሪክና አበርክቶ በተመለከተ መልሰው ቸርነት በምስራቅ ጎጃም ሀገረ ስብከት የካህናት አገልግሎት ክፍል ኃላፊ ከሆኑት መልአከ ገነት ለቤዛ አለሙ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። እንከታተለው። ብፁዕ አቡነ ቴዎፍሎስ በቀድሞ ጎጃም ክፍል ሀገር በደብረ ኤልያስ ሚያዝያ 16 ቀን 1902 ዓ ም እንደተወለዱ ያብራሩት በምስራቅ ጎጃም ዞን ሀገረ ስብከት የካህናት አገልግሎት ክፍል ኃላፊ የሆኑት መላከግነት ለቤዛ አለሙ ብፁዕነታቸው ንባብን ከመርጌታ ረዳኸኝ ዜማ ከግራጌታ ሳህሉ ና ቅኔና የመጽሐፍ ትርጓሜ ከእውቁ መምህር ገብረ ስላሴ ተምረው ቅኔ ተቀኝተው በቅኔ መምህርነት ስለመመረቃቸው ይናገራሉ። በ1920 ዓመተ ምህረት ከጎጃም ወደ አዲስ አበባ የሄዱት አቡነ ቴዎፍሎስ የቅድስተ ስላሴ መንፈሳዊ ትምህርት ቤት በ1935 ዓ ም መንፈሳዊና ዘመናዊ ትምህርትን አጣምሮ በሚሰጥ መልኩ ሲቋቋም በእሳቸው የበላይ አስተዳዳሪነት እንዲመራ ተደርጓል። በዚያው ዓመት የመካነ ስላሴ ገዳምንም እንዲያስተዳድሩ በመምህርነት ማዕረግ እንደተሾሙ አብራርተዋል። አዲስ አበባ መካነ ስላሴ እየተባለ ለሚጠራው ገደብ አስተዳዳሪ ሆነው ተሾሙ። በ1935 በዛ ተሸሞ ያሉ ያንን መንበረ መካነ ስላሴ በጥሩ ሁኔታ አሰሩት። በንጉሱ ፈቃድ ነው፣ በቀዳሚያው የአጼ ኃይለ ሥላሴ ፈቃድ የተሾሙ ከ1935 እስከ 1938 ባለው በሶስት አመት ውስጡ ስራው ተጠናቆ የሚታየው አሁን ቀደም ሲል ይታደሰ እንጂ የነበረው ካቴድራል በቅዱስነታቸው ተጠናቀ ሲያልቅ ቦታው መንበረ ጸባዖት ቅድስት ሥላሴ ስላሴ የሚል የማይረክስ ስም አጠቃላይ የኢትዮጵያ ኢትዮጵያ አብያተ ክርስቲያናት ካቴድራል፣ ንጉሱም ጳጳሱ፣ ሁሉም መሰብሰቢያ የሚሆንና ታላቅ ቤተ ክርስቲያን ሆኖ ተሰየመ። በዚያን ጊዜ እሳቸው ሊቀ ስልጣናት መልክቶ ወልደ ማርያም ተብለው የመጀመሪያውን ምልቀ ስልጣናት የሚለውን ሹመት ተሾሙት በዲት በዛ ላይ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ብፁዕ አቡነ ባስሌዎስ በግብፅ ሀገር የመጀመሪያው ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ተብለው ከተሰየሙ በኋላ በ952 ዓ ም ብፁዕ አቡነ ቴዎፍሎስ የፓትርያርኩ እንደራሴ ወይም ወኪል ሆነው እንዲያገለግሉ እንደተሾሙ ይናገራሉ። ብፁዕ አቡነ ባስሌዎስ ጥቅምት ሁለት ቀን 1963 ዓ ም ካረፉ በኋላ ተጠባባቂ ፓትርያርክ በመሆን የቆዩት ብፁዕ አቡነ ቴዎፍሎስ መጋቢት 29 ቀን 19 የ63 ዓ ም በተደረገው ምርጫ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሆነው ተመረጡ ብጽ ቅዱስ አቡነ ቴዎፍሎስ መጋቢት 29 1963 ዓ ም የኢትዮጵያ ሊቃውንትና ምእመናን በተሰበሰቡበት ከላይ ፓትርያሪክ ሆነው ብጽ ቅዱስ አቡነ ቴዎፍሎስ ተመረጡ ግንቦት አንድ ቀን 1963 ዓ ም በዛው ባሰሩት በቅድስት ስላሴ መንበረ በቀዳማዊ አጼ ኃይለስላሴ እና እንዲሁም የውጭ እንግዶች፣ የሀገር ውስጥም እንግዶች፣ ብጹዋንና ሊቃነ ጳጳሳት በተደረጉበት ትልቅ ጸሎት ሆኖ የመጀመሪያ በኢትዮጵያ ፓትርያሪክ ከግብጽ ለመጡት ሁለተኛ በኢትዮጵያ ደግሞ የመጀመሪያ አንደኛ ፓትርያሪክ ነው ተሾመዋል። በደርግ መንግስት ከስልጣናቸው ወርደው እንዲታሰሩ እስከተደረገበት እስከ የካቲት 9 1968 ዓ ም ድረስ በፓትርያርክነት ስልጣን ላይ ቆይተዋል። ብፁዕ አቡነ ቴዎፍሎስ ቤተ ክርስቲያን የራሷ መተዳደሪያ ደንብ እንዲኖራት ቅርሶች እንዲጠበቁ ከማድረግ በተጨማሪ ስብከተ ወንጌልን በማስፋፋት በውጭ ግንኙነትና ሌሎችም የልማት ስራዎች ዘመናትን የተሻገሩ ስራዎችን ማከናወናቸውን ታሪክን እያጣቀሱ ነግረውናል። በሁሉም አድባራትና ገዳማት ቅርሶች በደንብ ተጠብቀው እንዲኖሩ ለትውልድ እንዲተላለፉ አድርጓል። አሁን ያለውን የኢትዮጵያ አብያተ ክርስቲያናትና በውጭ ያለ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሚያስተዳድር ካህናትን ቅርሳውስጥ ዲያቆናቱ ሁሉን የሚያስተዳድር አርባ ስምንት ና ከዚያ ዘመን በላይ ወደ አምሳ ያስቆጠረው በቅዱስነታቸው ያለ መተዳደሪያ ደንብ ነው። ከዚህ በመቀጠል ስብከት ወንጌል እንዲስፋፋ ስብከት ወንጌልን ማስፋፊያ ሊቃውንትን በዛ በቅድስት ስላሴ ኮሌጅ እየተማሩ በተለያዩ ጉዳይ ስብከት ወንጌል ተደራሽነት እንዲሆነ አድርገዋል። ልማትን በኢትዮጵያ አቋቁመዋል። ከዛ ይህ ብቻ ሳይሆን ደግሞ ታላላቅ ህንጻ ሰማይ ጠቅስ ህንጻ አሰርተው አሁን ያ ለቤተ ክርስቲያን ከፍተኛውን ገቢ የያዘ ውስጥ ነው። በደርግ እንኳን የሚወሰድ ንጉሥ ቅዱስ አቡነ ተክለ ሃይማኖት ተመልሶ አሁን ከፍተኛውን አገልግሎት እያሳየ ነው። በሁሉም አህጉረ ስብከት ህንፃ እየተሰራ ራሷን ቤተክርስቲያኗ ትልቅ ድገት ከአዲስ አበባ ጀምሮ እያንዳንዱ አቅራቢያ ቤተ ክርስቲያን አሁን በዚህኛው በደብረ ማርቆስም በሌሎች የሚታየው ህንፃ የቅዱስነታቸው ይቀሙ ራእይ ነው። በ1960ዎቹ መጨረሻ በነበረው የፖለቲካ ለውጥ ምክንያት ለእስር የተዳረጉና መስዋዕት የሆኑ ፓትርያርክ ናቸው። ከየካቲት 9 ቀን 1968 እስከ ሐምሌ 7 1971 ዓ ም ድረስ በእስር ቤት ብርቱ ስቃይና መከራ ሲቀበሉ ከቆዩ በኋላ ሰማዕት ሆነው አልፏል። የዚህ ዘመን ትውልድ ከብፁዕ አቡነ ቴዎፍሎስ ሀገር ወዳድነትንና አንድነትን ሊማር ይገባል ሲሉ መላከግነት ለቤዛለሞ መልእክት ታስተላል። ቅዱስነታቸው ለኢትዮጵያ አንድነት የሃይማኖት ልዩነት ሳይኖር ራሱ ከዚያ ከግብፅ የሚመጠርም ወደዚያ መጥተው አንድ ያድርገው በሁሉም ቦታ ላይ ሊቃነ ጳጳሳትን በመሾ ስለ ሰላም፣ ስለ ሃይማኖት ቅድሚያ የሁሉን ነገር ያለ ሰላም የሚሆን ነገር ስለሌለ እና ከትውልዱ መማር ያለበት ስርዓተ ቤተ ክርስቲያን አስጠብቀው ከቆዩ ከቅዱስነታቸው ልንማር የሚገባው ይህ ነው። መሪ በሆኑት በቅዱሳን ፓትርያርኮች